ተመልከት፣ የሀገርህን በረከት። የምን ነገር ይሰማለሁ። ከሌሊቱ ዘጠኝ ሰዓት ላይ በጸሎቴ ላይ ቴሌቪዥን ተከፈተ። ትልቅ የግድግዳን የሚያክል ቴሌቪዥን ቴሌቪዥን ተከፈተ። በቃ ራዕይ መሆኑን አወኩና ትራስ እግሬ ስራ አደረግኩ። ቶሎ ቶሎ ብዬ ተመለስኩ። ትንሽ ቆየት ብሎ ራዕዩ መጣ፣ ቴሌቪዥን መጣ። በቴሌቪዥኑ ላይ የኢትዮጵያ ካርታ 14 ክፍለ ሀገር ኤርትራ ያለችበት 14 ክፍለ ሀገር ሰጠኝ። በዚያ ላይ በሶስት ከፈለው፣ እንዲህ ወደ ታች ኤርትራ፣ ትግራይ፣ ወሎ፣ ቤጌምድር ኢንዱስትሪ ካልሰራች ፋብሪካ ካልተሰራ በስተቀር ማደግ እንደማትችል የኢንዱስትሪ ሀገር። ከዚያ ባሌ፣ አርሲ፣ ሸዋ፣ ጎጃም ይሄላቸው ከኢትዮጵያ ተርፎ ለሌላ ዓለም መድረስ እንደሚችል አግሮ ኢንዱስትሪ የቀሩ ስድስት አገራት ደግሞ የቅመም፣ የቡና፣ የሻይ፣ የሌሎች ቅመማት ነገሮች በሙሉ በዚያ በኩል እንደሚበቅሉ እና ሶስት የአውሮፕላን ጣቢያ ከዚህ የተነሳ ከፍራፍሬና አትክልት የተነሳ እንዳይጠወልጉ የአውሮፕላን ጣቢያ እንደሚሰራ ያሳይኛል። ሶስት የአውሮፕላን ጣቢያ ካርጎ፣ እነዚህን ግብግብ አይነቶች ወይም ፍራፍሬዎች እየጫነ ወደ ተለያየ ዓለም ይሄዳል። ይሄንን አሳየኝ። ይሄንን ካየው በኋላ በጣም ደስ ብሎ ይሄም አግሮ ኢንዱስትሪ ነው፣ ሁለቱ አግሮ ኢንዱስትሪ ናቸው። ይሄንን ካየው በኋላ በጣም ደስ ብሎኝ በድምፅ ተመልከት የሀገርህም በረከት የሚል ነገር እሰማለሁ። ከዚህ በኋላ የማዕድን ቦታዎች ሰሜን ሸዋ፣ ሰሜን ወሎ፣ አፋር፣ ቦረና እንዲህ ይልና አስራ ስምንት አይነት ማዕድኖች ከዚያ ትግራይ፣ ስዳሞ፣ ወለጋ ቢያንስ ቢያንስ ከሀያ በላይ ማዕድኖች እንዳሏት ይነግረኛል። ከዚያ የኤሌክትሪክ ያሳየኛል። ኤሌክትሪኩ ከብዙ እንደሚገኝ አንደኛው፣ ከውሃ፣ ሁለተኛ ከአየር፣ ሶስተኛ ይሄ ሙቀት ውሃ ምንድን ነው? ከእንፋሎት እንደሚገኙ ምድሪቱን እንደሚሞሉ ከዚያ ቴሌፎን ደግሞ ገበሬዎች መዝመር የሌለውን ቴሌፎን ገበሬዎች እጃቸውን በሱሪያቸው ላይ ጠርገው ከዚያ ከእርሻ ቦታ ወዘው ለልጆቻቸው እንደምደውሉ ና ልጆቻቸው እንደሚሰቡ፣ ያ ነገር ኢትዮጵያን ይሄ እንደምንዳረስ። መብራት ኃይል ደግሞ ሶስት ቤቱ እንኳን አንድ ቦታ ቢሆን መብራቱ እንደምደርሳቸው፣ የኢትዮጵያ መብራት ኃይል ሶስት ቤቱ እንኳን አንድ ላይ ቢቆም እንደምደርሳቸው ያሳየኛል። ይህንን ካሳይኝ በኋላ የቱሪስት ደንገር ያሳይኛል። የነዳጅ ነገር ያሳይኛል። ነዳጅን ወዲያው በሶስት ቦታ ነው ያየሁት። አንደኛ በአፋር ዲፕሬሽን፣ ሁለተኛ በሶማሌ፣ ሶስተኛ ባሮ አኮቦ ሱዳን ሶስተኛ ትልልቅ ነዳጅ ማደያዎች እንትኖች እዛ እንዳሉ ኢትዮጵያ በዓለም ላይ የነዳጅ ሻጭ ሀገር እንደምትሆን ያሳይኛል። ነዳጁ ደግሞ ይላል ከጥልቅ ይገኛል። ስለዚህ የአረብ እንኳ ነዳጅ እንት ሊወዳደር አይችልም ይላል። ይሄንን ነገር አየው። ነዳጁን ካየው በኋላ ምን ምን ምን ምን ቀረ ተራሮቻችንን ባዶነታቸውን አየው። በዚህ ላይ ወዲያው ዛፍ ተተክሎ ህዝቡ ተነቃቅቶ ዛፍ ተክሎ በአምሳ ዓመት የደን ኢንዱስትሪ እንደምኖር ያሳየኛል። ከዚያ ቱሪስቶች ወደ ኢትዮጵያ እንዳይመጡ ከቱሪስቱ ብዛት የተነሳ እንደሚጨናነቅ ምድሩ ያሳየኛል። ለዚህ ቱሪስቶች ደግሞ ዝግጅት የሚሆኑ ይሄ በሀይቆቻችን ዙሪያ መንገዶች እንደሚሰሩ በሀይቆቻችን ዙሪያ መንገዶች መንገዶች መንገዶች ይሰራሉ። አትሌቶች በዚያ ላይ ይሮጣሉ። የውጭ ሰዎች በዚያ ላይ ይሮጣሉ። አሳ ያሰግራሉ። እዛው ይኖራሉ። ሆቴልና ሪዞርት በዚህ አካባቢ ይሆናል። ያ ካልኖረ ደግሞ በድንኳን ይቀመጣሉ። በድንኳን ሞልተው ይቀመጣሉ። ከዚህ ሀገር እንመለስ የምኛ ብለው ቱሪስቶቹ፣ ሴቶቻችንም ማግባት ይጀምራሉ። ወንዶቻችንም ሴቶቻቸውን ማግባት ይጀምራሉ። ይሄ የዘረኝነት የጎሰኝነት ዘመን እንደሚቀርብ